ምንድነው ምን ተፈጥሮ ነው ነው እኔ ካልገባኝ ነገር። አሁን እሱ በአንዴ ስደውልላት እኮ ሰላም ነበረች። አሁንም እኮ ሰላም ነች። እንም ቤዚ ምንድነው እንደዚህ እያደረገሽ ያለው? አሁን ማውራት አንችልም እኮ። ብረዳሽም ባልረዳሽ እኮ አይመለከተኝ፣ ግን አሁን ማውራት አንችልም እኮ። በቃ ማውራት እን ያገበህም እና እንደዚያ አይበልም። ይኸውልህ ስማ፣ የተረጋጊ ምን ሆንሻል? ተረጋጊ፣ መጀመሪያ ተረጋጊ። ሰላም ሰላም ሰላም ቤተሰቦቻችን፣ እንዴት ናችሁ? ውድና የተከበራችሁ በያላችሁበት ሰላማችሁ ብዝ ትይበልኝ። ዛሬም ከዚህ ችለኝ ጋር መጥቼላችኋለሁ። ስሟን ድጋሜ አስተዋውቂ። ያላትም ያው በባለፈው ቪዲዮ ታቋታላችሁ ብዬ ተስፋ አደርጋለሁ። ፊቷ ላይ አይረሳም፣ የሁሉ ፊትሽ አይረሳም፣ አንድ ቀን ካዩሽ አይረሱሽም። እና ቤተሰቦች ዛሬ ደግሞ ለየት ለየት ባለ ሀሳብ ይዣት መጥቻለሁ። እንግዲህ ዛሬም ያመጣኋት ግን ለጥሩ ነገር አይደለም፣ ለመጥፎ ነገር ነው ያመጣኋት። ግን ደግሞ ዛሬ አይዲያው ትንሽ ለየት ይላል አይደል? ወዲስ ነው እንደዚያ፣ ወደዚያ ብታይ ካሜራ ያለው እዛ ችግር ነው። ከማርቆስ ጋር ተዋወቀላችሁ። ታቀርሻ ቪዲዮ ቪዲዮ ላይ እና ከማርቆስ ጋር ማስተዋወቃችኋለሁ። እና ሌላው ደግሞ ማርቆስና ቢዚ እስከዛሬ አልተዋወቁም። ማርቆስ እየጨቀጨቀኝ ነበር፣ አስተዋወቀኛ ላይ እንግዲህ ዛሬ ላስተዋወቃችሁ ነው። ግን ደግሞ እስከዛሬ ከቢዚ ጋር እየተዋወቀ ያለ ሰው ፕራንክ እየተደረገ ነው። እና ዛሬም ወይ ማርቆስን ወይም ደግሞ ቤዚን ፕራንክ እናደርጋለን ማለት ነው ቤተሰቦች። ማርቆስ እየመጣ ነው፣ ደውዬለታለሁ። እንዴት አየሽው ግን የባለፈው ፕራንክ ስለእሷ እናራ እሺ፣ አለፍነው እሱ። የዛሬው ግን እናወራልና፣ ከባለፈው ትንሽ ሞር ጨመር አድርገሽበት። ደግሞ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ተቀላቀሉን። ይህንን ቪዲዮ ከወደዳችሁት ላይክ ሼር እንዳይረሳ እና ማርቆስ እንጠብቀዋለን። ከኛ ጋር ሆኑ።

እኔ አንተን ስጠብቅ እዚህ ስገባ በአረብኛ ነው ከሶፊ ጋር። ዛሬ ደግሞ ነው ሶፊ

ሶፊ በይ ወደ መጥፌ ብላኝ። በአሉ መልስ በመለስልሀት የሆነ ነገር ማውጣት አይቀርም። አይ ወንድ ልጅ እዚህ ይታኮሳላችሁ እዚያ እንደት ናችሁ? እና ማሬ ዛሬ እዚህ ለምንድን ይጠራኸኝ? ዛሬ እየጨቀጨከኝ ነበር። ያው መግቢያ ላይም ብያለሁ፣ ማርቆስ አስተዋውቀኝ እያለኝ ነበር እና ዛሬ ቤዚን መተዋወቅ እፈልጋለሁ። ቤተሰቦች፣ ይሄ ፍሬም ጓደኛ ቤዚን መተዋወቅ እፈልጋለሁ ብዬሽ ብዙ ጊዜ ጠይቋለሁ ጠይቋለሁ ይሄ ግን እምትማለው እና ቤተሰቦች እንደነገርኳቸው ማርኩን መጥቷል፣ ቤዚንም ጠርቻታለሁ። መጀመሪያ ግን አንተ ጋር የጠራ ቀድመህ መምጣት ስላለበህ እና ቤዚ እየመጣች ነው። ግን እስከምትመጣ ማሪ፣ ያው ካየክ ምናልባት ቪዲዮ ካየክ ማለት ነው ከቤዚ ጋር የሚተዋወቁት እንዳለ ማለት ነው። ወይ ያሰው ፕራንክ ይደረገ፣ ወይ ቢዚ ፕራንክ ትደረገች። ኦኬ፣ ስለዚህ አሁን አንተ ቀርም ይከተረው ነው። አይ አይ፣ ዝም ብለህ ቀደል ያለ ነገር። እሷንም ያመጣሁት የፕራንክ ተባባሪ የፕራንክ ተባባሪ ናት። ምን ማለት ነው? እንኳን እሻል መታይ ኮ ነው። እና የምር ቤዚን ፕራንክ እናድርጋለን። ቀለል ያለ ፕራንክ ነው። ሰኔ ምታት አዋ፣ አለቀልሽ ቤዚ። እኔ ከደሙ ንጹህ ነኝ። ሁለታችሁ ያቀዱት ነገር እኔ በሰላም መጥቼ አንቺን ለመታዋወቅ ነው የመጣሁት። ይህንን ቪዲዮ ስታይ ሁለቱን ነው። አታገርጣ፣ አታገርጣ እ እኛን አታገርጣ። አይ፣ ያሰባችሁ እናንተ ናችሁ። እኔ የለሁበትም ግን እተባበራቸዋለሁ በፕራንክ ነው የምታዋወቃት ማለት ነው። በኖሩ ማለት ሻይ ቡና እያለ ሻይ ቡና ይኖረዋል። እያዛመድን ከሁሉን ጋር እሺ። ምንድን ነው ፕራንኩ? ምን መሰለህ ፕራንኩ በቃ ስለኔ መጥፎነት ዝም ብለህ ትነግራታለህ። ሪል ነገር፣ ትክክል ነገር መጥፎነቱን ከሆነ እናገራለሁ። ጥሩነቴ ከብደኛ ሲጨመር የሰው ልጅ መጥፎ ነው የሚያወሩት። ትተማመንባለች እ ስላት ስላት እኔን ታምነኛለች። ያንተ ንግግር ይወስነዋል። በቃ ምንጫ ስቀር የምታወራት በጣም ኤፍሬም ባለጊ ሰው ነው እና በጣም ባለጊ ሰው ነው እና ሌባ ነው፣ ይሰርቃል አንቺ የሁሉን ነገር ታውቂያለሽ። አንቺም ከደሙ ንጹህ ነሽ። እና በቃ ሴት ይወዳል፣ ሴሰኛ ነው። በቃ ማትላት ነገር የለም። ማትላት ነገር ማለት በቃ እኔን እንድጠላኝ ማለት ማታደርገው ነገር የለም። ድሮ ትምህርት ቤት እንደምትባለው ማሪ እኔ ምንም ነገር የለብኝም። እኔ የጋሽ ልጅ እኔም እንግዲህ ቤተሰብ ያው ከፕራንኩ ተባባሪ አድርጎኛል። ምንም ማድረግ አልችልም ከመጣው በኋላ እና ማነው እሷ፣ ድርሻዋ ምንድን ነው? የእሷ ድርሻዋ ማለት ስለ ሴት ታወራለ ከቢዚ ጋር ስለ ሴት ተዋራለን እና መጣው ከሷ ጋር ከዛ የዛኔ ቢዚ ምን ትላለች የሚለው ነገር ማወቅ ስለምፈልገው በዚያ አጋጣሚ፣ ቤተሰቦች እናንተ ማወቅ ትፈልጋላችሁ። እኔ አባቲ ካለው ተወልድ ወይ ካለው ተጠጋሩ ችግር የለውም። ግን በዚህ ሳምንት ማመጣው ፕራንክ ሶፊም እንኳን አበላሽው እንኳን ቤዚክ ደስ ከሚለው ነገር ማለት እንደዚህ የምትናው ነገር አይፈጥናትም። የምር በጣም እንደውም ነው ኦቨር ከተናደደች ነው የምታወቀው እንጂ ሁሉም ነገሯ በውስጧ ነው የምትይዘው። እና አሁን ሁሉም ነገር ማኔጅ የምታደርግ አንተ ነህ፣ አባት። የእኔ አባት ልክ ስትመጣ የለም። የት ነው የጠራኸት? እዚህ ነው የምትመጣው። እዚሁ። አዎ፣ ትተዋወቃት፣ ትተዋወቃታለህ። የእኔ ከእሷ ጋር እመጣለሁ ማለት ነው በምንድን ነው የማውቃት ነው? እህ? በምንድን ነው የማውቃት? ቪዲዮ ላይ ነበርን ከዛ እሺ፣ የት ነው የምትደብቀው? የት ነው የሚሄዱት? አረ ጌታ ወይ አት ኤፍሬም እሺ፣ ካሜራማን ሰላም ነው እንዴና? የኤፍሬም ተንኮለኛ ካሜራማን እንዴና? ያው ቤተሰብ፣ እሺ፣ እኔ ቤዚን በስርዓቱ ላውራት። ይሄ ልጅ ሊያስገድለኝ ነው። ያው በፕራንክ ነው የምትተዋወቃት ብሎኛል። ምንም ማድረግ አልችልም። እየደወልኩላት ነው። እርግጠኛ ነኝ ትደርሳለች እዚህ አንሹ። ሄሎ ሄሎ፣ ሰላም ነው? እንዴት ነሽ? ኤፊ ነበር ስልክሽን የሰጠኝ። ቆየሽብን እየጠበ ማርክ ነኝ፣ ማርክ ነኝ፣ ማርክ ነኝ የኤፍሬም ጓደኛ ነኝ። ደህና ነሽ? አለን አለን። ቆየሽብን እኮ ደው ደውልላት ስልክ ይዘግቷል ምናምን አለኝ። የት ሆነሽ ነው? ደርሰሻል? ግቢ ውስጥ ገብተሻል? እሺ፣ ቦታውን ታውቂዋለሽ? እኛ እዚህ ዘንባባው ጋር ነን። እሺ፣ እሺ፣ እሺ፣ እሺ ካሜራማን፣ አሁን እንዴት ነው ማድረገው? አሁን የቱጋኑ? ሻንተስ ሻንታስ የምትደበቀው እዛ ውስጥ አሁን አወቅሽኝ። በቪዲዮ እና በአካል አይ ትንሽ ትለያያለች። የምር ሌላ ሰው ቪዲዮ ላይ እንደኔ ቆንጆ አሁን ቆንጆ አይደለውም፣ ትንሽ እንደኔሽ ዳንሽ ኤፋስ ኤፋ እኮ መጣው ብሎኝ እዚህ ጋር አንቺና ረጅም ሰዓት ቆየሽብን ደግሞ የአዲስ አበባ መንገድ። ለነገሩ ልክ ነሽ። ሁሉ ሰላም እና ኬፊ ጋር ያው በትግል በትግል አስተዋውቀን ካልኩት በትግል በትግል አረዋከ ግን ከጠበቅኩት በላይ ነሽ። አንቺ ደግሞ በቪዲዮ እና በአካል ትለያያለሽ እና ቆንጆ ነው፣ እየተማርሽ። ኦኬ፣ በቃ እንትን ነው፣ የተደበቀ ነው። አይ፣ የተደበቀማ ይሄ ዋናው ሪዛልቱን ማየት ነው የምፈልገው እና ኬፋ ጋር ከመጣች ስምጣ ካልመጣች ስምጣ ምናምን ሲለኝ፣ ምነው ተደባብራቸው። ኧረ ሰላም ነን። ምነው? አይ ከላንቺ መጥፎ ነገር እያወራኝ ነበረ። እኔ ደግሞ በቪዲዮና በአካል ያየሁትን ነገር ደግሞ ይለያያል። መጀመሪያ የነገረኝ ሌላ ነገር ነበር። አይ ይደብርሻል ብዬሽ አይደለም። አሁን ላንቺ ልንገርሽ አልንገርሽ በጣም ውስጤ እየከረከረኝ ነበር። ወደዚህ ወደዚህ ወደዛ እንደውም እየተመላለስኩ ነበር እዚህ ጋ ምን ያህል አስመሳይ ቢሆን ነው? አይ አልገባኝም። አንቺ ፊት ሌላ እኔ በእኔ ፊት ደግሞ ላስታርቃችሁ ምናምን ሁላ እያልኩትን ነበር ጭራሽ ማለት ስለ አንቺ ጥሩ ነገር አይወራም አይደለም አይ ከዛ በፊት የምታወቃላችሁ በደንብ ታቂውለሽ ሼፍሬምን አይ እኔ ካየውትና ከተገነዘብኩት ነገር እሱ ቢቀርብሽ ነው የምር ቢቀርብሽ አይ በዚህ እየመጣን ማለት ነው። የምሬን ነው፣ የምሬን ነው። እየመጣን ከብዙ ሴቶች ጋር ሰላም ሲባባል አየሁ ምናምን፣ በኋላ ደው ይልኝ ይላል ምናምን፣ ስልክ አንስቶ ይዘጋል ምናምን ነው። አይደለም ይሄ ሰላምታ ማለት የምታወሪበት አነጋገር አለ አይደል? እኔ ከአንቺ ጋር እያወራ ነበር የመሰለኝ። ጭራሽ አንተ ደውልላት ነበር ያለኝ አንተ። እየቀለድኩ ቀልጥ ፈለ ቢዚ እየቀለድኩ አይደለም። አይ ካልፈለግሽ አልነግርሽም። አይ ስሜትሽ የሚረብሽ ነገር ከሆነ አለ አልነግረሽም። ምን አልትምኛለች በሱ። እኔ እኮ ሴቶች ስትባሉ ልምድ ነው የምትፎገሩት። አይ ሌላ ነገር ካላችሁ ከዚህ ብታቋርጡት ይሻላል። ላንቺ ነው እኔ ላንቺ ይጠቅማል ብዬ ስለማስብ ማለት ነው። እሺ ነው ያው ብዙ ሱስ እንዳለበት አውቃለሁ ሱስ የምን ሱስ እንዳትይ። አሁን ለምሳሌ ከብዙ ሴቶች ጋር ይተኛል። የምሬን። እንደውም አሁን እራሱ አንዷን ላገኝ ብሎ ነው ሄደው። አታሚኝ? ምን አይ እኔ ለአንቺ ብዬ ነው እየነገርኩሽ። አሁን ሲመጣ ማለት ነው ሲመጣ አይ እኔ ነገሩን አውቀሽው ከእሱ ጋር ያለሽን ነገር ደግሞ ከት እንድታረጊ ፣ አሁን ሲመጣ እንደዚህ ነህ፣ እንደዚህ ነህ እንድትዩ እኮ አይደለም። አሁን እኮ እንደመጣ ከኔ ጋር ነው የሚጣለው፣ አይደል? እንደዛ ስትዩ ምን ብለሃት ነው ብሎ እኔን ነው የሚይዘኝ። ኖ አይደለም፣ አንቺ እንደዛ ስትዩ እኔን ነው የሚይዘኝ። እሺ፣ ሌላ ቀን ጠይቀዋለሽ። አሁን ይመጣል፣ እኔ ለአንቺ ብዬ በነገርኩት አላመንሽኝም ነው እንዴት? አምጣ እሺ አይደለ። አይ አይ እኔ ዛሬ ዛሬ እኔ አሁን ዛሬ ቤዚን አስተዋውቀኝ፣ እሷ ማወቅ እፈልጋለሁ ብዬ ነው የመጣሁት። ይሄንንም ጭራሽ እንዳልነገረሽ ነው አንቺ እየነገርሽኝ ያለሽው። አይ አላቀው ምናምን ሳይሆን አሁን በተረጋጋ መንፈስ ኖርማል ከሱ ያለሽን ነገር እኔ ስለምታሳዝኝኝ ነው። እንድትናደጂ ምናምን አይደለም አይ ለጓደኝነት የመረጥሽው ሰው ጥሩ አይደለም። ቤዚን ከቤዚ ከእኔ በላይ እኮ ይፍሪ ምን አታውቂም። ይኸው እንደውም መጣ አሁን። ይኸውልሽ፣ በተረጋጋ መንፈስ ከሌላ ሰው ጋር ነው የመጣው። አይ ቤዚ ተረጋጊ፣ እንደዚህ ነው መጣ። ምንድን ነው ሄደህ እኮ አስጠበቅከን ብዙ እስካሁን አላመጣውም ነው። አንተ ሞተረኛው በዛ ይዞት ሄዶ ነው። ካፌ ቁጭ እንበልና እናውራ። ምንድነው ይቆይተህ ነው። ሌላ ቀን ታወሩታላችሁ። ይፊ አይ፣ ወንድም ነው። አስጨነቃችሁኝ። ሰላም አይደለም። ቤዚ ሰላም አይደለም። አይ፣ አንተ ከእሷ ጋር ምንም ኖርማል እኔ እናንተ ጓደኛ ስለሆነ እሷም ኖርማል ጓደኛ ናት ብዬ ስለማሰብ ያለውን ነገር ስነግራት፣ እሷ ግን ሌላ ሀሳብ ውስጥ ገባች። ሌላ ቀን ታወሩታላችሁ። በቃ በስርዓት ግልጽ አድርገን

አሁን ማውራት አንችልም እኮ ብረዳሽም ባልረዳሽ እኮ ላይ አይመለከተኝ ግን አሁን ማውራት አንችልም እኮ። በቃ ማውራት ነው። ከዚህ በፊት ምታሳያት ባህሪ ይሄ ነበር። አይኔ እንደሙድ አረ ፒስ፣ እንደሙድ አይኔ እንደሙድ። ኦ ፒስ በቃ በቃ፣ ምንድን ነው ያለ ነገር ነው ነው ሰላም ነበረች። አሁንም እኮ ሰላም ነች። ቤዚ ምንድነው እንደዚህ ያረጋሽ?

እን ይባል ተረጋግኝ ተረጋግኝ መጀመሪያ ይኸውልሽ ተረጋግኝ አሁን በሰከነ መንፈስ ለማውራት ሞክሪ እንደዚህ ነው ሰው የምታግባቢው ቤዚ የዚህን ሀል ነው በቃ ጨረሽ ከእሱ ጋር ማውራት

ተቀያየረች እኮ አንተ፣ ግን ምን ብለሀት ነው ይሁን ምን ብለሀት ነው? በላይ ከነገርኩህ በላይ ነው የነገርካት። እኔ ሌላ እሷ ተባባሪ ናት። እሷ ተባውልም ባለፈው እንኳን ተመታ በዩ አንድ ጥፍ አይ እኔ ተባባሪ እኔ ይውልሽ ከቡታ ከቡታችራ እዚህ ድረስ ስመጣ ማለት ነው። ሳምንት አስራ አምስት ቀን አይደለም? ሳምንት አስራ አምስት ቀን ሙሉ ስጠይቀው አስተዋውቀኝ፣ አስተዋውቀኝ ስለው ዛሬ ግን በፕራንክ ነው የምታገኛት እንጂ አታገኛትም አለኝ እና ተሳክቶልናል።